ሀብሏን እንደወሰደች ተረጋግጧል። ምክንያቱም ሀና ቤቷ ውስጥ ስትፈልገው ሁለቱም ነገር አልተገኘም። በጣም ይገርማል። ልቧ ተሰብሯል። አልቅሳለች። አባቷንም አሳዝናለች። ለአባቷም ተናግራለች። አባቷም እንዴት ይሄ ነገር ከኛ እጅ ወጣ? እሺ፣ ሀብሉስ አንቺ ለብሰሽ ከስራ ቦታ ሊሆን ይቻላል። ፎቶውን ከእኔ መጽሐፍ ውስጥ ማን አውጡ ተወሰደው በሚል እየተገረሙ ይገኛሉ እንግዲህ እርግብ ሴራዋን ጀምራለች። ሆኖም ግን ሴራዋ አይሳካላትም። አሁን ምን ብትል ጥሩ ነው? ሀናን እንግዲህ ከዛ ስራ ቦታ ለማስወጣት ወይዘሮ ባዮች ጋር ተፍተፍ እያለች ነው። ሆኖም ሰላም ግን አሁንም ቢሆን ለሀና ናት። የሀና አባትን ካየቻቸው ጀምሮ ስለ ሀና አባት እየተጨናነቀች ትገኛለች። ለዚህም ነበር ስልክ የጆሮን የወሰደችው። ጆሮ ጋር ደውላ ተገናኝታ በምን አይነት መንገድ የሀናን አባት ማሳከም እንዳለባቸው እየተነጋገሩ ይገኛል። በጣም ደስ ይላል። ሀና ግን ሀብ ያንገቷን መስቀል እንግዲህ ካጣችው ቀን ጀምሮ ና ከእርግብ እጅ ካየችው ጀምሮ በጣም ቢዚ ሆና ተወጣጥራ ስራውንም መስራት አልቻለችም። እቤት ስትገባም በመፈላለግ በመፈተሽ ቤቶችን፣ ቁም ሳጥን አልቀራትም ታዳርሳለች። ያን አይታ ከሄደች በኋላ ቁም ሳጥኑን ፈታትሻ ስትፈትሽ አባቷ ቤት አላገኘቻቸውም ነበር። አባቷ ሲመጡ ምን ነው ሀናዬ ቤቱን እንደዚህ ዝርክርክ አርገሸዋል ሲሏት አባ ያን ገቴ መንኮ ሀብል አጣሁት ስተት ነግራቸዋለች። እሳቸውም እንዴ እንዴት ብሎ ምን ይወስደዋል አሏት ማለት ነው። ከዛ እሷም አይ ምናልባት ስራ ቦታ ሊሆን ይችላል ብላ እሳቸውም ቢዚላ ለማድረግ በዚህ ነገር አለፈችው። እርግብ ግን አሳይሻለሁ። በቅርብ ጊዜ ሀና ከዚች ቤት ውልቅ ብለች ትሄጃለች እያለች እቅድዋን ይዛለች። ሰላም ውዴ ቆላ ግራዶቹ ተከታታዮች፣ ሰላማችሁ በያላችሁበት ይብዛ። ለቻናሉ አዲስ ከሆናችሁ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ አበረታቱ። ነባሮቹም እንደምታበረታቱን ከልብ እናመሰግናል። ኖላዊ ቀጣይ ፓርቲዘን መተናል። እንግዲህ ሀና ሀብሎን ከእርግብ እጅ ካየችው በኋላ መፈለጓን ቀጥላለች። ቁም ሳጥኑን ቤታቸው ሂደው ባደሉበት ሰአት እየገባች ትፈታትሻለች። አሁን ግን ከወደ ውጭ ስትመጣ ቲቪ እያየች ነበር። ሀናዬ፣ አረባክሽ፣ የኛ ሸቃላ፣ የኛ ሰራተኛ ኢቲቪ ታያለች እንደስታት እንደ ስራ ጨርሻለሁ በይርቦኛል ቶሎ ብለሽ አምጪልኝ ምግብ ስትላት እሺ አመጣልሻለሁ ብላ ምግቡን ከሰጣቻት በኋላ ገብታ ግን ቁም ሳጥኑን በማመስ ስትፈልግ በፍጹም አላገኘችው በተደጋጋሚ እዛ መኝታ ቤት እየገባች ታያለች ወይዘሮ ሚላት እራሱ ልብስ እያጣጠፉ እያየቻቸውን ለመርዳብ ብላ ገብታ ያን ነገር ለመፈለግ አይኗን ወደዚህና ወደዚያ ስታንከራተት ታይተዋት ነበር ሀና ግን ምን ሆነች ነው ሰሞኑን ተቀይረሻል ለምን አትነግሪንም እያሏት ነው እሷ ግን ሰላምን ክችን ሄዳ እንዴት የኔን የአንገት ሀብል ነው እኮ የወሰደችው? እንዴት ልትወስድብኝ ቻለች? አምጭ ብዬ መጠየቅ አለብኝ። እያለ ስትል ድንገት ሰላም ትደርስባታለች። ምን ሆነሽ ሀንዬ? ሰሞኑን እኮ ልክ አይደለሽም ስትላት ምንም ማለቻት። አይ አትደብቂ፣ ሆነ ነገር ማ ሆነ ሻል አለቻት፣ ማለት ነው። እሷ ማ አንገት ሀብሌ ጠፍቶብኝ ነበረ ስትላት እንዴት አይደለ፣ መስቀል ነው እንደሞቶ የለ ይገዛ የለ ብትላትም፣ አይ መስቀልነቱን አይደለም እብነበረድ ነው። እብነበረድም እንኳ አለ ብላ አለቻት። እሷ ግን አይ ይህ ነገር የአባቴ ማስታወሻ ነው። አባቴ በጣም ይፈልገዋል። አንድ የሚያስታውስበት ታሪክ አለ ስትነገረቻት፣ ባይዞሽ ይገኛል በሚል ቀለል አድርጋት ወጣች። እሷ ግን ውስጧ በፍጹም ይህን ነገር ለመፈለግ ወደ ኋላ አላለችም። ምግቡን አቅርባላት እንግዲህ አሁንም ገብታ ስትፈልግ ይህም እየፈለገች ነው ብላ እርግብ ተከታትላት ትገባለች። አንቺ አሁንም እዚህ ክፍል ምን እያደረግች ነው? ይሄን ነው ምትፈልጊ ብላ በእጇ አሳየቻት። አዎ፣ እሺ። ለምን እኮ እሱ እኮ የኔ ነው፣ ለምን አትሰጭም? ይምስታታል። እባክሽ፣ ይሄ አንቺ ነው እንዴ? አለቻት። አዎ፣ የኔ ነው፣ እባክሽ ስጪኝ። ለምን ፈልገሽ እሱን? አባቴ በጣም ይፈልገዋል የሆነ ነገር የሚያስታውስበት ነው ስትል ትነግራታለች። እሷም ግን አይ፣ እኔም የምፈልገው ጉዳይ ነው ይላል ትላታለች። በፍጹም እንደማትሰጣትና በቅርብ ቀን እዚህ ቤት ውስጥ ልቅ ብላ እንደምትሄድ ፕሮግራም ትነግራታለች። ከዛም እሷም እንግዲህ ለወይዘሮ ሚላት ገብታ አንድ ቦታ ደርሼ ሊመጣ ነበረ ፍቀዱልኝ ስትል ትጠይቃል። ይህ ትክቴጅ ነው ስትላት የሆነ ሰዎች ማገኘት አለብኝ ስታት እንዳስዘገይ ግን፣ በጣም አንቺ ከመላሴ ና ከሰላም ጋር ትመሳሳይ ልጅ ተብለሻል እንጂ ከሰላም ጋር ትመሳሳይም አለቻት። ምክንያቱም እሷ አስፈቅደኛ አታውቅም ዝም ብላ ወታ ነው የምትሄደው። አንቺ ግን የዱሮ ሀሴት ነሽ የልጅነትሽ ስትላት፣ አሁን ማማዬ ሀሴት ይ መሬም ማነች እርግብ አትቤኝ ስትል ትነግራታለች። ከዛ በኋላ እንግዲህ ሄዳ ከባዮች ጋር ነው የተገናኘችው። ከባዮች ጋር ተገናኝታ ለሀና መቶ ሺ ብር ለህክምና እንደተሰጣትና በጣም ሀብታም እንደሆኑ ለባዮች ስት ነግራት ባዮች ደግሞ አዎ ለሰራተኛ እንደዚህ ከሰጠች ለአንቺማ ብዙ ነገር ታደርግልሻለች። ግን ተጠንቀቂ። አሁን ደግሞ አንድ ነገር የምመክርሽ ነገር አለኝ ስትል እንግዲህ ምክሩን፣ ገንዘቡን በምን አይነት መንገድ እንደምታመጣ መክራት እንግዲህ ሰደደቻት። እሷን በተባለችበት መሰረት ከመኝታ ቤት ገብታ ወይዘሮ ሚላትን እንግዲህ ገንዘብ እንዲሰጧት ስትጠይቅ፣ ለምንድን ነው የፈለግሽው? ምክንያቱም ማወቅ ፈልጋለሁ። ለምን ሰላም ከዚህ በፊት ያልሆነ ቦታ ላይ ሄዳብኛለች ስትል ትጠይቃታለች። አይ ያሳደጉኛ ልጆ ልጅን ገንዘብ ስለሚፈልግ ለሱ ነው ስትላት፣ እሱን ታዲያ ሊደፍረኝ ነበረ ብለሽ ነበር፣ እንዴት ገንዘብ ሰጭዋለች? ስትል ትጠይቃታለች። ቢሆነም ወላጆቹ አደራ ሰጥተውኝ ነው የሞቱት፣ በጣም ተንከባክበውኛል። ስለዚህ ለዛ ነው ስትልም፣ ችግር የለም ምን ያህል ፈልገች ነው ስትላት አምሳ ሺ አለቻት። በፍጹም ችግር የለውም የፈለግሽውን ያክል እሰጥሻለሁ ስትላት ነበር ቃል የገባችላት። ሆኖም ግን አሁን ሰላም ደግሞ ከጆሮ ጋር ተገናኝታ የሀናን አባት እንዴት መርዳት እንዳለባቸው እየተነጋገሩ ነው። ሀና በፍጹም አልፈልግም አባቴን ራሴን በራሴ ያሳክማለሁ ብትላቸውም እነሱ ደግሞ ጆሮን አግኝተው ጆሮ ደግሞ በጣም ነው የተናደደው። እንዴት ነው የሚረዳት ሰው እያገኘች አባቷን በበሽታ እንደዚህ የሆኑ ዝም የምትለው ብሎ፣ በሀና አዘነ። እኔ ራሴ ተፍ ተፍ እያልኩኝ የምሰበስብላት እኮ ለዛ ለመቀላቀል ነው ሲላት፣ በቃ በጣም እናመሰግናለን። አንቺና ምላሴ ያጠራቀማችሁትን ገንዘብ ከሰጣችሁን ድንጀምርላቸዋለን መቶ ሺ ብር ማለ አላት። ከዛም እንግዲህ በአንተ ስም ነው የምናስገባ፣ አንተ ነው የምትሰጠው ሲሉት፣ እኔ ምን ብዬ ልላት ነው ከምን መጣ ገንዘቡ ብትለኝ ሲል፣ ያንን መጀመሪያ እናሳክማቸው ና ከዛ በኋላ እንነግራቸዋለን ሲሉ ሰላምና ጆሮ ተነጋገሩ። አሁንም ወደ ቤት ሄደና ጁስ ይዞ ሄዶ አባቷን እየጠየቀ እያለ ለመሆኑ ጆሮ የአባት እንጀራ አባት ነገር እንዴት ነው ሲሉት፣ አትጠይቁኝ። ስለሱ እንድታነሱብኝ አልፈልግም። እኔ አንቱ ነህ አባቴ፣ ስለሱ የምጠይቁኝ ከሆነ አቆማለሁኝ ከዚህ ቤት ሲላቸው፣ አረ እንዴት እህትህሳ ደህና ነች ወይ ሲሉት፣ ሀናን ነው አላይ ፍቅር ደህና ነች ብሎ አለፈው። ጁስንም እንዲጠጡ ያመጣላቸውን ነገራቸው። በጣም ተደሰቱ። ሀና አሁንም በተደጋጋሚ እቤት ሂዳ እንዴት ይሄ ነገር ጠፋ ትላለች። ከቤቷ ሂዳ እንቅልፍ ነሳት። ከአባቷ ጎን ተኝታ አባቷ ሲገላበጡ ከጎኗ ቁጭ ብላ ሲያገኟት እንዲህ ሀና ያልተኛሽ እምቴ ሲሉ ይጠይቋታል። የአንገቴ ነገር ታዲያ እሱ እኮ የአንችነትች ማስታወሻሽ ነው ሲሏት አባ እንደሱ እንኳ አትበለኝ። እኔ ለምን ጠፋ ብዬ ነው እንጂ አባቴም ቤተሰቤም ከአንተ ውጭ ማንም የለም። እነሱን ለማገኘት ብዬ አይደለም ብላ አለቻቸው። ስቅስቅ ብላ ደረታቸው ላይ አለቀሰች እና ፊቷን ዙራ ተኮናልባ ተኛች። ከዛ በኋላ ምሳቸው እንዴት ይሆናል ብለው ቁጭ ባሉበት ደግሞ ደብተራቸውን ብድግ አድርገው ሲገልጡ ጭራሽ ፎቶዋን እንደለላዩት በጣም አዘኑ። ማን ወሰደው? እንዴት እዚህ ቤት ያስሽ፣ ስራ ቦታ ነው አልሽ፣ ይሄንን ማን ሊወስደው ይችላል? ብለው ተግራ ተጋቡ። እንግዲህ አሁን ይህን ነገር ሁሉ እርግብ እጅ እንዳለ ፎቶውን የሚወሰዱት እነሱ እንደሆኑ አወቁት ማለት ነው። ግን እንዴት ነው ፎቶውን አቶ ኖላዊ ቤት ገብቶ ማን አወጣው የሚለውን ስናስብ ግራ ያጋባል። ማን ነው ደግሞ እዛ ቤት ውስጥ ስለባዩሽ የሚላላካት የሚለውን ወደፊት ምናቅ ይሆናል። ሆኖም ግን አሁን በጣም እያዘኑ ነው የሚገኙት። እርግብ ደግሞ ያንን እንግዲህ የአንገት መስቀል ከእሷ እቃ ውስጥ አስገብታ እሷን ይሄው ሰረቀችኝ ለማለት ዝግጁ ሁናለች። ወይዘሮ ሚላትም ያዩት ከእርግብ ስለሆነ አሁን ሊያምኑ ይችላሉ። ሀና አንገት ላይ ስላላዩት ወይም ሀና ከዚህ በፊትም ስላላሳየቻቸው እውነትም ያለችው ነገር ጥርጣሬዋ ትክክል ነው ሌሉ የሚችሉበት መንገድ እያጣራች ትገኛለች ግን አንድ ቀን ግን እውነታውን ያገኛሉ። ሰላም እና ምላሴ እስካሉ ድረስ ሀና ክፉ ነገር ይደርሳታል ብለን አናስብም። የማይቀይሩ እህትና ወንድሞች አግኝታለች። ያን ነገር ሁሉ ከተወሰደባት አሁን የመጨረሻዋ አማራጭ የምርመራ ምርመራ የዘር ምርመራ ማድረግ ነው። በዛ ምክንያት እንግዲህ ልታሸንፋትና እሷን መቀመቅ ውስጥ ከነ ባዩሽ ጋራ አብረው ሊከተቱ ትንሽ ይቀራቸዋል። ውድ ተመልካቾቼ፣ ስለዚህ ቀጣይ ምን ይከሰታል የሚለውን አብረን በተደጋጋሚ እናያለን። እስከዛው ቻናሉን ላይክ ሼር እያረጋችሁ አበረታቱ። ሀና እናቷን ማግኘት አለባት፣ አባቷንም አሳክማ ማዳን አለባት የሚለውን ነገር እስከ መጨረሻ እስከምናይ በጣም እየጓጓን ያለ ነው። ስለዚህ ትጋለጣለች እንጂ በፍጹም ለጊዜው ልታስወጣት ትችላለች። ሆኖም ግን ቤቷን ስለሚያውቁ ጆሮን ምላሴና ሰላም የትም አትሄድም ብለን እናስባለን። ስለምትከታተሉኝ ከልብ አመሰግናለሁ።